ቤተሰብ ቤተሰብ እንደምታዩዋቸው ዛሬ እንግዲህ ጋሽዬና ሩታ ፊት ለፊት ተገናኝተዋል ማለት ነው። በጥሩ ነገር ቢገናኙ የተሻለ ነገር ነበረ። በመልካም ነገር ቢገናኙ፣ በጥሩ አጋጣሚ ቢገናኙ ጥሩ ነበር። ነገር ግን አንዳንዴ በመጥፎ አጋጣሚ ስትገናኙ ደግሞ ጥሩ ነገርም ሊፈጠርም ይችላል ማለት ነውና፣ እንደምታዩት ጋሽዬ እንግዲህ እነሱ መፍታት ያልቻሉትን ነገር ብሎ ብሎ ሲያቅተው እሱ ለመፍታት ነገራቶችን ለማስተካከል ወደ አዲስ አበባ ሄዷል። ትናንትና ዳኒን፣ ይሳቅን እንዲሁም ደግሞ አብርሽን ፊት ለፊት አግኝቶ ብዙ ነገር አውርቷቸዋል። ዛሬ ደግሞ እንግዲህ ጽጌንና ሩታን በማግኘት ብዙ ነገር አውርቷል፣ ብዙ ነገር ተነጋግሯል ማለት ነው። ሩታም እንግዲህ ሀሳቤን አልቀይርም ወደ ካናዳ መሄዴን እርግጥ ሆኗል ብላ እንግዲህ ለጋሽዬ ነግሯለች። ጋሽዬን ሲሰማ ሰማ ምን አለ የአብርሽና የሩታ ጣፋን ጠስ ለወደፊት ምንድን ነው የሚለውን ነገር ስናወራበት እንግዲህ ሩታ በመጀመሪያ እንዴት ናችሁልኝ ውዴ ቻናሌ የቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬም በዚህ ድምጽ ነው የመጣውላችሁ ማለት ነው። እንግዲህ አብርሽና ሩታ ያሉበትን የነበሩበትን ሁኔታ ምናምን ታውቃላችሁ። ትልቅ ሰው ይኖርልን በእውነት ትልቅ ሰው ለብዙ ነገር አስፈላጊ ጠቃሚ ዋና ነው። በቃ በህይወታችን ውስጥ በጣም አስፈላጊ ትልቅ ሰው ነው። የህይወት ልምድ ያለው ከህይወት ብዙ በቃ ለኛ የሚያስብልን ለኛ የሚጨነቅልን ትልቅ ሰው ሲኖር በጣም ህይወታችን ራሱ የተስተካከለ ይሆናል፣ እና ከፈጣሪ በታች ያሉን እነሱ ናቸው እና ምን ልላችሁ ነው። እንግዲህ ሩታ ካናዳ ልትሄድ እንደሆነ አብርሽ ትናንትና ተናግሮ ነበር። ምንም ከዚህ በኋላ የምናስተካክለው ነገር የለም፣ ነገራቶቹ ተበላሽቷል። አርፍ እጃለሁ አይነት ነገር ውስጥ ነበር የገባውና፣ ና ጋሽዬ፣ እመንኝ፣ እች ልጅ የትም አትሄድም፣ በቃ አለውኝ በማለት እንግዲህ ቃል ገብቶ ነበረ። ለሩታ ጋር ምንም ያወሩት ነገር የለም ግን አትሄድም በማለት በቃ ተናግሮ ነበር። ግን የሆነ ሰዓት ላይ ጋሽዬ ፈርቼ የነበረች ልጅ በሌሊቱ ተኝተን ስንነሳ ሄዳ ቢቆይስ በማለት እንግዲህ ፈርቶ ነበረ። ነገር ግን እንደምታዩት ሩታ እንግዲህ የትም አልሄደችም። እንዳጋጣሚ ሆኖ ጋሽዬም አግኝቷታል ማለት ነው። ስላለው ነገርም አውርተዋል፣ ብዙ ነገሮችን ተባብለዋል። አብርሽም እንግዲህ ቤት አልነበረም። አጋጣሚ ነው ጽጌ ይዛት የመጣቸው። ጋሽዬ ጋቢያቸውን ለበስ ደረብ አድርገው እንግዲህ ቤት ጠብቀዋታል ማለት ነው። ብዙ ነገር አውርተዋል። በአጭሩ ሩታም አሁን ላይ እውነት ለመናገር የካናዳ ጉዞ የሚባል ነገር የለም። ግን እስካሁን ምንድን ነው እምትለው እያለች ያለችው፣ በቃ ሊሄድ ነው እምሄድ አለብኝ ሁሉ ነገር አጨራርሼ እምሄድ አለብኝ ነው እያለች እምትገኘው ና ይሄ ነገር ነገ ከነገ ወዲያ እንደሚቆጫት ነው የማውቀው ሲጀመረም ደግሞ የተጀመረ ፕሮሰስ እንደሌለ ሯን በፊት ለምን እየዋሸች ነው በአጠቃላይ? እና ግን ምንላችሁ ነው አብርሽና ሩታ ይብቃችሁ፣ በቃ እዚህ ላይ ሁሉ ነገር ያብቃ ነው ልል የምችለው። በጣም በጣም ደስ ያለኝ ነገር ደግሞ ሩታ ተንበርክካ ይቅርታ ስትጠይቅ ማለት ጋሽዬን የሆነ ሰላም ስትለው ተንበርክካ ነበርና በጣም ነው ደስ ያለኝ እና እግዚአብሔር ማለት አዎ፣ በቃ ወጣት እንደዚህ ትልልቅ ሰዎችን ሲያከብር በተለይ ደግሞ አማታማች የሚባሉትን ነገሮች ለቤተሰብ ክብር ሲሰጥ ደስ ይለኛል ይለኛልና፣ በስተመጨረሻም እንግዲህ አላ አይደለ ሩታ ውሳኔዋን ማሳወቅ የሆነ ብቻ እንዴት ነው? ፈርታለች። በጣም ጋሽዬ ስታገኘው በጣም ተርበተበተች። የሆነ ጊዜም ታስታውሳላችኋል፣ አብርሽ እንደዚሁ ላስተዋውቅሽ ብሎ ወስዷት ነበር ና የሆነ ሰዓት ላይ ብን ብላን የጠፋቸው ሮጣ እባክህ ምናምን ብላ ፈርታ ሀሳቧን ቀይራን የተመለሰችው ና በአሁኑ ግን ግዴታ ሆኖባት እኩል ተገናኝቷል፣ ፊት ለፊት ተያይቷል። ና ጽጌንም በጣም ተቆጥቷታል ጋሽዬ። ለማስተካከል እየሞከርኩን ምናምናም ብላለች፣ ግን ይቅርታ ብትጠይቅም ተቆጥቷታል በጣም ከሚባለው በላይ። ወደ ራሷ እንድትመለስ አርጓታል። እና ጋሽዬ በመምጣቱ በጣም በጣም ነው ደስ ያለኝ። ለምን ብዙ የፈታቸው ችግሮች አሉ፣ ብዙ ያስተካከላቸው ነገሮች አሉ። እነሱ ያበላሹትን እሱን ለማስተካከል ነው ሲጥር ሲሞክር የነበረው ና ብቻ በዚህ ሁኔታ ባይገናኙ ደስ ይለኝ ነበር፣ ግን የመጣበት መንገድ እና የመጣበት ጊዜና ሁኔታ ጥሩ ነው። በቃ ጥሩ አጋጣሚ እንዲለያዩ የማይሆንበት በቃ እንዲታረቁ አንድ ላይ እንዲሆኑ ነው የሚሆንበት ነው። እና እንግዲህ ከጀርባ የብዙ ድምጽ እየገባ ነው። ይረብሻችሁ አይረብሻችሁ አላውቅም፣ ግን ከረብሻችሁ በጣም ይቅርታ። እና ሀሳቤን ሰብሰብ ባርጌ ለማውራት ራሱ አልቻልኩም። ለማንኛውም ግን ጋሽዬና ሩታ በመገናኘታቸው በጣም ነው ደስ ያለኝ። ትልቅ ምክር ትሰጣለች፣ ምክር ይቀርባላታል ብዬ ብያ አስባለሁ። ተሰጥቷታል እስከ ጥግ ድረስ ፈትፍተው ነው የሚያጎርሱት። ጋሽዬ እንደምታዩት ምክር ሲመክሩ በጣም በቃ ደስ ብሏቸው በጣም በትልቁ በቃ ለልጅ ልጅ ልጅ ልጅ የሚተርፍ ምርቃት ነው የሚመርቁት። ለልጅ ልጅ ልጅ ልጅ የሚተርፍ በቃ መልካም ነገር ነው በቃ ልባቸውን ውስጥ የሚያስቀምጡትና በጣም ደስ ብሎኛል። እንግዲህ አብረሽና ሩታ ነገ ከነገ ወዲያ ተስማምቶ አንድ ላይ ሆኖ እንደሚመጡ እርግጠኛ ነኝ። ለማንኛውም እሱ ነው የሚሻለው። ምክንያቱም ምን አለ መሰላችሁ አንዳንዴ በቃ መጨቃጨቅ፣ መከራከር የሆነ በሰዓቱ ምንም ላይ መስለን ይችላል። የራሱ ጉዳይ አሸነፍኩ፣ ታሸነፍኳት ይባባላሉ። የሆነ ሰዓት ላይ ግን ቁጭ ብላችሁ ስለ ሕይወት ስታስቡ የሆነ ታይም ላይ ያመለጣችሁ ነገር እንዳለ ስታቀዱ ስታስቡ የሆነ ሰዓት ላይ በቃ ብዙ የሚቆጫችው ነገር ይኖራል እና ሩታም ደግሞ ይህን ነገር ወደ ራስሽ ተመለሽ፣ ተመለሽ ምንም የሚጠቅምሽ ነገር የለም። ጋሽዬ መጧል። ከዚህ በኋላ የሚፈታ እንጂ የሚታሰር ነገር የለም፣ ወይም ደግሞ የማይፈታ ችግር የለም። ጋሽዬ ሁሉንም ነገር አስተካክሎት ይመለሳል ወደ ቡታጀራ። እርግጠኛ ነኝ የመጣበት በጣም ታገሰ፣ እንደውም ብዙ ጊዜ ቆየ። የእውነት ብዝም አለ መምጣት ፈልጓል፣ ግን ደግሞ በቃ አልቻልም ነበር ኤኒዌይስ አሁን ላይ መምጣቱ ጥሩ ነው። አብርሽና ሩታ ወደ ራሳቸው ይመለሳሉ ብዬ አስባለሁ። እና ጽጌ ይቅርታ ጠይቃለች፣ ሁሉንም ያለውን ነገር አውርተዋል። ሩታ ግን ምን ሆና ነው መነጸር አደረገች እያላችሁ ብዙዎቻችሁ ደግሞ ሙድ ሲትዙባት፣ ሲሰድባት ነበር መነጸሩን ስትተኛ ማርገው ነው የምትተኛ እያላችሁ። ግን ማለት ነው እኔ እንደኔ ሩታ መነጸሩን የምታደርግበት አይኗን የሆነ ነገር አሟት አልመሰለኝ። ማለት ከጋሽዬ ጋር ስትገና ራሱ አላወለቀችውም እና ከፍ ዝቅ እያደረገችው ነበር፣ ቁጭ ብላ ስታወራው ነበር። ለማንኛውም ግን ስርዓትሽን በጣም አድንቄ እልሻለሁ። በእርግጥ አብርሽም የእሷንና ሲያገኝ አይታችሁትአላ ተንበርክኮ የእውነት ነው እምላችሁ፣ ይቅርታ ጠይቆ እሷም ይቅርታ ጠይቀው፣ በጣም ተንበርክኮ ጉልበቷን ስሞ ተመርቆ ነው እየተገናኙትና ሩታም ደግሞ ይህን ክብር ስላሳየሽ ጎበዝ ጀግና ብይሻለሁ። የእውነት ስርዓት አለሽ። ችግር የሆነ ምንድን ነው በቃ ከአብርሽ ጋር። አሁን እኔ አንድ ነገር ልንገራችሁ፣ እነዚህ ልጆች ማለት ነው ነገ ከነገ ወዲያ ትታላላችሁ። መታረቅ መጣላት አለ ግን እስከ መቼ ነው ችግሮቻችሁን ሰው ሊፈታላችሁ የሚችለው? እስከ መቼ ነው በዚህ ሁኔታችሁ ቀጥላችሁ፣ ከዛ ሰው በመሀል ገብቶ አራተኛ ሰው አምስተኛ፣ ጓደኛ፣ አባት፣ ዘመድ፣ ወገን እየተባለ እስከ መቼ ነው የሚያስማማችሁ የሚያስታርቃችሁ? ወደ ራሳችሁ ተመለሱ እንዴ! የራሳችሁን ችግር ጓዳችሁ ውስጥ ቤታችሁ ውስጥ ነው መፍታት ያለባችሁ። ሚዲያ ላይ ደግሞ የሆነ ነገር ከወጣ በኋላ ማለት ነው ብዙ ነገሮች አሉ። በቃ ፍልስልሳቸው የሚወጡ ብትንትናቸው የሚወጡ። ስለዚህ ምን ልላችሁ ፈልጌ ነው በራሳችሁ ችግሮችን ለመፍታት ሞክሩ። እናንተ በላሻችሁ ደግሞ ሰው እንዲያስተካክልላችሁ አትጠብቁ። አሁን እናንተ ማስተካከል መፍታት የምትችሉትን ችግር ሁሉ ጋሽዬ እስኪመጣ እንግዲህ አስቦት ከቡታጅራ አዲስ አበባ እስኪመጣ ነው የቆያችሁት። ይህ ሁሉ ለምን ይሆናል? እናንተ የምትኖሩት እናንተ ህይወትን የምትመሰርቱት እናንተ ጋሽዬን በዚህ ልክ ማጨናነቅ የለባችሁም። ለተመልካችም ለራሳችሁም ክብር ይኖራችሁ ብዬ አስባለውኝ መክራለሁ። ከዚህ በኋላ እንግዲህ ሁሉ ነገር ተፈትቶ አንድ ሁናችሁ እንደምትመጡ ነው የሚሰማኝ። የማስበው የምገምተው የማቀደው እሱ ነው። ሁሉም ደግሞ እናገኘዋለን። ምንም ጋሽ የማይፈታው ችግር የለም። ሩታንም ተረጋጊ፣ ቀስ ቀስበይ ሁሉ ነገር በጊዜው ይሆናል። እንኳን ቆየሽልኝ፣ እንኳን አገኘሁሽ። ቃሌን ላጥፍ ነው ብዬ ነበር፣ በቃ የሄድሽ መስሎኝ ብሎ ጋሽዬ ራሱ ደንግጧልና ችግሮቻችሁን በራሳችሁ ፍቱ። ቤተሰብ ደግሞ መጥቶ ሲመክራችሁ ቢያንስ ትልቅ ሰው ሲሆን እንደዚህ ነው እንዲህ ብላችሁ ደግሞ ለመስማት ሞክሩት። ቤተኞች አትሆኑ። የምር እናት አባት በቃ ፈጣሪም ይላል በቃ ወላጆቻችሁን አክብሩ፣ ታላቅ ላቆቸን አክብሩ፣ ስሙ ይላል ና መልካም ምክር ስለሆነ ጋሽዬ ደግሞ እንኳን ለእናንተ ለእኛ ራሱ ይተርፋል። የምሬ ነው እና ምክር መስማት አለባችሁ። አብርሽና ሩታ ሰላም ሆነው በቅርቡ እናያቸዋለን። ሰላማችሁ ይብዛል።